የትምህርት ዘርፍ በማንኛውም መለኪያ የፖለቲካ አጀንዳ ማስፈጸሚያ ሊሆን አይገባም ሲሉ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ገለጹ። የክልላችንን ሰላም በማጽናት ሁለንተናዊ እምርታ እናስመዘግባለን በሚል መሪ ሀሳብ በብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት የበጀት ዓመቱን ስምንት ወራት የፖለቲካ የሰላምና የድርጅት ስራዎች እቅድ አፈጻጸም የግምገማ መድረክ በባህር ዳር ከተማ እየተካሄደ ነው። በመድረኩ አቶ አረጋ ወደ ትምህርት ገበታ ያልተመለሱ ተማሪዎችን በቀጣይ ለመመለስ አመራሩ ህብረተሰቡን በማስተባበር በልዩ ትኩረት መስራት እንዳለበትም ተናግረዋል። ለአምስተኛው የዓለም ንግድ ድርጅት የስራ ላይ ቡድን ስብሰባ ስዊዘርላንድ ጄኔቫ የሚገኘውና በንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የተመራ የኢትዮጵያ ተደራዳሪ ልዑክ ከልማት አጋሮች ጋር እየተወያየ ነው። በመድረኩ የዓለም ባንክና የአውሮፓ ህብረትን ጨምሮ ህንድ፣ ቻይና፣ የአውሮፓ ኢንቨስትመንት ፈንድና የዓለም አቀፉ የንግድ ማዕከል በሂደቱ አስፈላጊውን የፋይናንስና የቴክኒክ ድጋፍ እንደሚያደርጉ ማረጋገጣቸውን ሚኒስትሩ ገልጸዋል። ውይይቱ ትላንት ከተካሄደው የአምስተኛው የስራ ቡድን ድርድር የቀጠለ እንደሆነም ተገልጿል። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱ ዓለም ከኢትዮ አሜሪካ ንግድ ምክር ቤት ፕሬዚዳንትና ከምክር ቤቱ የቦርድ አባላት ጋር መከሩ። በውይይታቸውም በኢትዮጵያና አሜሪካ መካከል ባለው የቢዝነስ ትስስር ዙሪያ ተወያይተዋል። አምባሳደር ብናልፍ በወቅቱ የንግድ ምክር ቤቱ የሁለቱ ሀገራት የንግድ ትስስር እንዲጠናከር ለሚበረከተው አስተዋጽኦ አመስግነው በኢትዮጵያ ካለው ሰፊ ገበያና ሀብት አንጻር የበለጠ መስራት እንደሚቻል ጠቁመዋል።